ቤተሰብ ምንም ህይወታችን አደጋ ላይ ነው ያለ፣ ነው ከለላ ይደረግልን። ከገጠር ነው የመጣሁት፣ ብዙ ነገር አላውቅም። የቀድሞ ባለቤቴ የላዳ ሾፌር ነበር የምትለው ጀግናው አትሌት ገለቴ ቡርቃ እንዳለችው የቀድሞ ባለቤቷና ንብረቷን ሁሉ ወስዶ ባዶጇን ያስቀራት ሰው አቶ ታደለ ገብረ መድህን ይባላል። የተዋወቁት እሱ የላዳ ሾፌር ሆኖ እሷ ደግሞ ተሳፋሪው ሆና ነው። ብዙ ጊዜ ወደምትፈልገው ቦታ አድርሶ ይመልሳት ነበረ። እሷም የሚገባውን ክፍያ ተከፍለው ነበር። እንዲህ እንዲህ እያሉ መግባባታቸው ጠንክሮ በ1999 ዓመተ ምህረት ፍቅረኛ ሁኝኝ ብሎ ጥያቄ ሲያቀርብላት ገለቴም ቅርርባቸው ጥሩ ስለነበር በጥያቄው ተስማምታ ፍቅር ይጀምራሉ። በ2000 ዓመተ ምህረትም ትዳር መሰረቱ። በነገራችን ላይ ገለቴና አቶ ታደለ ገብረ መድን ፍቅር ከመጀመራቸው በፊትም አትሌት ገለቴ ቡርቃ በዓለም አደባባይ ታዋቂ ሯጭ ነበረች። የመጀመሪያዋን የነሐስ ሜዳሊያ በ1995 ዓ ም ወይም በፈረንጆቹ በ2003 ነበረ በስዊዘርላንድ በተካሄደው የወጣቶች የዓለም ሀገር አቋራጭ ሻምፒዮና ማሳካት የቻለችው። ከአቶ ታደለ ጋር እስከተጋባችበት ጊዜ ድረስም በብዙ የዓለም የሩጫ ውድድሮች ላይ የሜዳሊያ ባለቤት ነበረች። ለአብነት ያህልም በ1998 ወይንም በፈረንጆቹ 2006 በዓለም ሀገር አቋራጭ ሻምፒዮና የወርቅ ሜዳሊያ ያሸነፈችውን ማንሳት ይቻላል። ክቡር ጠቅላይ ሚኒስቴራችን በዚህ ጉዳይ ላይ እቺ ልጅ ጎዳናም ትውጣ አትውጣ ከምሎ መልስ እንዲሰጡኝ አበክሬ እማጸናለሁ። እናም ከቀድሞ ባለቤቷ ጋር ፍቅር ሲጀምሩም ሆነ ጋብቻቸውን ሲፈጽሙ ገለቴ በኢትዮጵያም ሆነ በዓለም ደረጃ ታዋቂና ብዙ ዶላሮችን በሽልማት ያገኘች አትሌት ነበረች። እናም ከአቶ ታደለ ጋር ጋብቻቸውን ከፈጸሙ በኋላ ገለቴ በተለያዩ የዓለም የሩጫ መድረኮች ላይ በመወዳደር በማሸነፍ በሽልማት ዳጎስ ያለ ገንዘብ በማግኘት ንብረት አፍርታለች። በሽልማት ያገኘቻቸውና በገንዘቧ የገዛቻቸው 11 ቤቶችና አምስት መኪኖች ነበሯት። እናም እነዚህን ንብረቶቿን እሷ ሩጫዋ ላይ እንድታተኩር ለማድረግ ሲሉ ባልና ሚስት ተመካክረው ለባለቤቷ ሙሉ ውክልና ሰጠችው። ይህንን ያደረገችው ባለቤቷን ስለምታምነውና ከየዋህነቷ የተነሳ ነበረ። እናም በ2009 ዓ ም ለውድድር አሜሪካ ሄዳ ስትመለስ ባለቤቷ ከቤት ወጥቶ ጠፍቶ ጠበቃት ጸበል ሄጃለሁ የሚል ወረቀት አስቀምጦላት ነበረ። እናም ጋብቻቸውን የፈጸሙት በፕሮቴስታንት እምነት በሙሉ ወንጌል በመሆኑ የምን ጸበል ነው ብላ ግራ ተጋብታ ወደ እናቱ ጋር ሄዳ እናቱን ስትጠይቃቸው እሳቸውም ያለበትን እንደማያውቁና ይባስ ብሎም ቤት የለም እንዴ ብለው ይጠይቋታል። ተስፋ ቆርጣ ወደ ቤት ትመለሳለች። ከቀናት በኋላ ከሰዎች ጋር ተመካክራ የሆነው ነገር ካለ ምናልባት ለፖሊስ ማሳወቅ አለብኝ ብላ ወስና ውሳኔዋን ለእናቱ ቤታቸው ሄዳ አሳውቃቸው ከቤታቸው ወጣ እንዳለች ደውሎ የሰው ህይወት አትበጥብጪ፣ በህይወት መኖር ከፈለግሽ አርፈሽ ቁጭ በይ ብሎ አስፈራራት። ገለቴ በወቅቱ ስለተሰማት ስሜት ስትገልጽ ደነገጥኩ፣ ምን አድርጌ ነው ይሄ ሁሉ ብዬ ቤት ገብቼ አልቅሼ እንደተባልኩት አርፌ ቁጭ አልኩ ትላለች። ይሄ የሆነው ወይንም ባለቤቷ ከቤት ወጥቶ የጠፋው 2009 ስድስተኛ ወር ላይ ነበረ። እናም ከስምንት ወራት በኋላ የፍቺ ጥያቄ መጣላት ፍርድ ቤት ሄዳም ፍቺውን እኔ አልፈልግም፣ ምክንያቱም በሃይማኖት ነው የተጋባ ነው ፍቻችን በጌታ ዘንድ የተፈቀደ አይደለም ብትልም ባለቤቷ ፍቺውን በመፈለጉ 2010 የካቲት ላይ ጋብቻቸው በፍቺ ተጠናቀቀ። የሰጠችውን ሙሉ ውክልና አንስታ ንብረቶቿን ለመቆጣጠር ስትሞክር ከአስራ አንዱ ቤቶቿ አስሩ፣ ከአምስቱ መኪኖቿ ደግሞ አራቱ ስመ ንብረታቸው ወደ ሌላ ሰው ዞሮ አገኘች። ይሄ ያልታሰበ ዱብዳ ነበር ለገለቴ። እሷ ሳታውቅ ያለውን ሙሉ ውክልና ተጠቅሞ አስሩን ቤቶችና አምስቱን መኪኖች ወደ ሌላ ሰው አዛውሯቸዋል። ገለቴም በቀጥታ ወደ ሕግ ሄዳ አመለከተች። ዳኞችም ሽማግሌ መድበውላቸው በሽማግሌዎች ንብረቶቹን ለምን ወደ ሌላ ስም እንዳዞረ ሲጠየቅ ሸጠን በጋራ በልተነዋል የሚል መልስ በማቅረቡ ሽማግሌዎች ሸጦ ወደ ገለቴ አካውንት ያስገባው ገንዘብ ካለ በሚል አጣርተው ሸጦ ምንም ገንዘብ ወደ እሷ አካውንት እንዳላስገባ አረጋገጡ። ነገር ግን ባለቤቷ ንብረቶቹን ሸጠን በጋራን የበላናቸው በሚል አቋሙ ይጸናል። ፍርድ ቤትም በዚህ ጉዳይ ምንም አላደረገልኝም ትላለች ገለቴ። የሚገርመው ነገር ገለቴ ጋብቻቸውን ሲፈጽሙ በሽማግሌ በሰፈር ውል የግል ንብረት ብላ ያስመዘገበቻቸው ንብረቶችም አልቀሩም ሲሸጡና ወደ ሌሎች ሰዎች ስም ሲዘዋወሩ። ገርጂ ጃክሮስ ጋርም በጠቅላይ ሚኒስቴር መለስ ዜናዊ ሄልሲንኪ ተወዳድረው ሲመለሱ በ1997 ማለት ነው። ለአትሌቶች ቤት ተሰጥቷቸው ነበረ። እናም ገለቴ ባለ አንድ ፎቅ 1478 ካሬ ላይ ያረፈ ቪላ ቤት ተሸልማ ነበረ። እናም የባለቤቷ እናት ጨርቆስ ጥሩ ያልሆነ ቤት ውስጥ እየኖረች እንደሆነ ያየችው ገለቴ የእሱ እናት የኒም እናት ነች በማለት የተሸለመችውን ይህንን ቤት ሙሉ ዕቃ አሟልታ ኑሩበት ብላ ሰጠቻቸው። ከፍች በኋላ ስለዚህ ቤት ስታጣራ ግን ባለቤቷ ለእናቱ በሁለት መቶ ሺህ ብር እንደሸጠላቸው እናም የቤቱ ስም ወደ እሳቸው እንደ ዞረ ሰማች። እናቱም ገዝቸዋለሁ ብለው ዞር በያሏት ማለት ነው። ውክልናውን ተጠቅሞ በአጠቃላይ ከነበራት አስራ አንድ ቤትና አምስት መኪና አንድ መኪናና አንድ ቤት ብቻ ነው ያስቀርላት። ሌሎቹን ስማቸውን ወደ ሌላ ዙሮ ሲጠየቅ ሸጬ እኔና ገለቴ በጋራ በልተነዋል ብሎ መልስ ሰጥቷል። የቀራቸው አንድ ቤትና አንድ መኪናም ትዳራቸው በፍቺ በመቋጨቱ ፍርድ ቤት እንዲካፈሉ ወስኗል። እናም በቅርቡ ባህራጅ ሊሸጥ እንደሆነ ገለቴ በንባ ጎዳና ልወድቅ ነው ከነ ቤተሰቤ በማለት ገልጻለች። በነገራችን ላይ አቶ ታደለ ከገለቴ ጋር ከተፋታ በኋላ ሌላ ትዳር መስርቶ ልጆች ወልዶ እየኖረ ነው። ገለቴ ግን ከአቶ ታደለም ሆነ ከሌላ ሰው ምንም አይነት ልጅ እስካሁን ድረስ አልወለደችም በሽማግሌ ለስምንት ወራት ያህል ተቀምጠው ቢያንስ የቀራትን አንድ ቤትና አንድ መኪና እንኳን ተውላት ተብሎ ቢለመንም አሻፈረኝ በማለቱ እየኖረች ያለችበትን ቤትና አንድ መኪና ሊካፈላት እንደሆነ እናም ይህም ቤት የገዛችው በተጋቡ በ29ኛ ቀናቸው ከጋብቻ በፊት እንዳፈራችው ባስመዘገበችው ገንዘብ እንደሆነ ነገር ግን ፍርድ ቤት በሽማግሌ በመንደሩ ብትዋዋይም ወደ ህግ አምጥተሽ ህጋዊ አላደረግሽውም በማለት ፍርድ ቤቱ አቤቱታዋን ውድቅ አድርጎታል። ቤቱም ሆነ መኪናው ሊሸጡ ሐራጅ ሊወጣባቸው እንደሆነ በንባ ገልጻለች። ከተፋቱ በኋላ ለሰባት ዓመት ነው በፍርድ ቤት እየተከራከሩ ያሉት። በዚህ ወቅትም ምንም እንኳን በዋህነትና በእምነት በቀረበችው ባሏ ብትከዳም እስከ አምና ማለትም እስከ 2016 ድረስ ሩጫ ሳታቆም የተለያዩ የዓለም የሩጫ መድረኮች ላይ ሮጣ በማሸነፍ ገንዘብ እየተሸለመች ቢሆንም ነገር ግን ውክልና ካነሳችበት በኋላም ከባንክ ቤት ገንዘብ አውጥቷል። ቤትም ይሸጧል ይህንን ሳውቅም በወንጀል ከሰስኩት። ለምን ከሰስሽኝ ብሎም የግድያ ሙከራ አድርጎብኛል። ጉዳዩን ወደ ፖሊስ ወስጀዋለሁ። ቤቱን ሸጥኩት ያለውም በ500 ሺህ ብር ነው። ያሳዝናል። ምክንያቱም ቤቱ ባለሶስት መኝታ ሲሆን የሚገኘው ሲኤምሲ አካባቢ ነው ብላለች። ገለቴ ከዚህ ሀገር ብንብዬ እንድጠፋ ስለሚፈልግ ማፊያዎችን አደራጅቶ አሁንም ድረስ የግድያ ሙከራ እያደረገብኝ ነው። የኢትዮጵያ መንግስት ለኔና ለቤተሰቤ ከለላ ይስጥ። አያት አደባባይ ጋር የመኪና አደጋ ሊያደርስብኝ ሞክሮ ነበረ። ቀጥ ብሎ ወደኛ መኪና የነዳ ሊገጨን ሲመጣ ሹፌሬ ነው መሪ ጠቅልሎ ያዳንን። ለልምምድ ስወጣም ማፊያ እያሰማራ ሊያስገድለኝ እየሞከረ ነው። በዚህም የተነሳ እናቴ ተሰቃይቼን ያሳደግኩሽ እባክሽ ከሚገልሽ ሩጫው ይቅርብሽ፣ በጡቴ ይዤሻለሁ፣ ከቤት አትውጪ ብላ እግሬ ላይ ወድቃ ስትለምነኝ ሩጫ ቁሜ ከባለፈው ዓመት ከ2016 ጀምሮ ቤት ውስጥ ነኝ ስትል እያለቀሰች ትናገራለች ገለቴ። በማራቶን ሀገሯን ለመወከል ፍላጎትና ብቃቱ ያላት ቢሆንም ለልምምድ እንዳትወጣ ያስገድለኛል በሚል ፍራቻ ከቤት አትወጣም። እናም የነበራትን ገንዘብ በመውሰዱና በፍራቻ ሩጫ ቁማ ከውድድር በመራቋም የገንዘብ እጥረት አጋጥሟት እሷንና ቤተሰቧን የሚያኖረው አሜሪካ ያለ ታናሽ ወንድሟ ነው። ሩጫ የአእምሮ ሰላም ይፈልጋል። ከሩጫ የራቅኩትም በትዳር ሕይወቴ በገጠመኝ ፈተና ነው። ሰባት ዓመት ሙሉ ፍርድ ቤት ተመላልሻለሁ። ወደፊትም የመሮጥ እቅድ አለኝ። ኪሎዬም አልጨመረም፣ ልምምድ ባቆምም አመጋገቤ ላይ እጠነቀቃለሁ፣ ኪሎ አሁንም 48 ነው፣ ትላለች ገለቴ። የ39 ዓመቷ አትሌት ገለቴ ቡርቃ ተወልዳ ያደገችው በኦሮሚያ ክልል አርሲ ኮፈሌ ነው። አባቷን በልጅነቷ በሞት በማጣቷም እናቷ በድህነት በየቤተ እምነቱ እየዞረች ፍርፋሪ ለቅማ አብልታ ነው ያሳደገቻት። ትምህርት ቤት እያለች ከወንዶች ጋር ኳስ ተጫዋች ነበረች። እናም ኳስ ስትጫወት የሩጫ ችሎታዋን የተረዳው አሰልጣኛቸው ወደ ሩጫ እንድትገባ አደረጋት። በ1994 ዓመተ ምህረትም ከትምህርት ቤት በቀጥታ ወደ ድሬድዋ ሄዳ አንደኛ ወጥታ ተመለሰች። በ1995 ዓመተ ምህረት ደግሞ ማለትም በፈረንጆቹ 2003 ላይ ኢትዮጵያን ወክላ ስዊዘርላንድ በተካሄደው የወጣቶች የዓለም ሀገር አቋራጭ ሻምፒዮና ላይ የነሐስ ሜዳሊያ ይዛ መጣች። ከዚህ ድሏ በኋላ ሀገሯን በተለያዩ የሩጫ መድረኮች ላይ የወከለችውና ስኬታማ የሆነችው ገለቴ ቡርቃ የትዳር ሕይወቷ ግን በፈተና የተሞላ ነበረ። ከቀድሞ የትዳር አጋሯ ጋርም ልጅ አልወለዱም። እንዳልኳችሁ ለመውለድ በምታቀድበት ጊዜ ነበረ የፍቺ ጥያቄ የቀረበላትና ይሄ ሁሉ መስቀልቀል የገጠማት። አሁንም ትላለች ገለቴ አሁንም ወደ ሚዲያ የወጣሁት የቀረችኝን አንድ ቤትና አንድ መኪና ሊወስድብኝ ስለሆነና የግድያ ሙከራ እየተደረገብኝ ስለሆነ ፍትህ ለማግኘትና ጠቅላይ ሚኒስቴር አብይ አህመድ አይተው መፍትሄ እንዲሰጡኝ ነው። ቤቴ በሀራጅ ሊሸጥ ነው። ከነ ቤተሰቤ ጎዳና ለወጣ ነው። እናም ፍትህ ስጡኝ እላለሁ። የገጠመኝ ችግርም ከአቅሚ በላይ በመሆኑ የኢትዮጵያ ሕዝብ ፍትህ ይስጠኝ ስል እማጸናለሁ ትላለች። የገለቴ ጉዳይ እጅግ አሳዛኝ ነው። እናም ተገቢውን ፍትህ እንደምታገኝ እምነት አለኝ። የኢትዮጵያ አትሌቲክስ ፌዴሬሽንም ጉዳዩዋን ይዞታል። በቶሎ መፍትሄ እንደምታገኝ ተስፋ አድርጋለሁ። መልካም እድል እመኝላታለሁ።